Vaccia ተመስገን ዘየደ ይባላሉ። በሙያ መጠሪያ ደግሞ ተሜ ታፒሴሪ። ታፒሴሪ ሙያ ውስጥ ከመግባቴ በፊት የመጀመሪያ ስራ የነበረው የመኪና እጥበት ነው የነበረው ነው። ከመኪና እጥበት ስራ ጎን ለጎን እንግዲህ የተሰማራውበት የስራ ዘርፍ ነው የነበረው። መነሻ ሀሳብ የተፈጠረው ወይም የታፒሴሪ ፍላጎቱ መነሻ የሆነው መኪና ውስጥ ነው ማለት ነው ያጠብኩ፣ ተያዥ ስራዎችን የመስራት ፍላጎቴ ወደዛ እንድሄድ አድርጎኛል ብዬ አስባለሁ። በዛ ሂደት ውስጥ ግን ያው የግድ የታፒሴሪ ስራ እንደ መኪና ማጠብ ቀላል ላይሆን ይችላልና ያለው እድል ስራው የሚሰራባቸው አካባቢዎች ሄዶ ልምድ መውሰድ ነበር። እና ታፒሴሪ ሙያ ስራ ለመጀመር ግማሽ ቀን የመኪና ዕጥበት እየሰራሁ ቀሪውን ግማሽ ቀን ደግሞ ስራው የሚሰራበት የዮሐንስ አካባቢ ሄጄ ረዳቱን የተቀጠሬ በረዳትነት ሙያውን ለመልመድ የሙያውን እውቀት ለማካበት ሰርቻለሁ ማለት ነው። ሲልኩኝ ወዴት፣ ሲጠሩኝ አቤት እያልኩኝ የሙያው ልምድ ካላቸው ልጆች ጋር በረዳት ነሳች ያለው ግን ያለኝ የሙያ ፍላጎቱ በጣም ከፍተኛ በመሆኑ እንግዲህ ከእነሱ ጋር በነበረኝ የሶስትና የአራት ወራት ገደማ ቆይታ በደንብ ስራው ላይ ልምምድ ለማድረግ ሞክር ያለው። ከዛ ባሻገር ግን በአብዛኛው ራሴን ለማስተማር የሞከርኩት የታፒሴሪ ሙያን በኦንላይን ነው። ስለዚህ ስራው ምን ይመስላል፣ እንዴት ይሰራል፣ ዓለም ላይ ያለበት ሌቭል ምንድን ነው የሚለውን ነገር ዲቴል አንደርስታንድ ለማድረግ የራሴን ያው አንዳንድ መረጃዎች በደንብ ኮሌክት ማድረግ ጀምሬ ነው ወደ ስራ የገባሁት። እንግዲህ ሲጀመር ስሞል ቢዝነስ ነው። በአንድ አሮጌ ሲንጀር እና አንድ ራሴ ብቻ ሆኜ እየሰፋሁ እየቆረጥኩ እየገጠምኩ የጀመርኩት ስራ ነው የሚደረስንበት ደረጃ እንግዲህ ሙያው ሙያው እስከገባው የታፒሴሪ ሙያን ሀብዬ ከጀመርክ ኦልሞስት አሁን 10 አመት ገደማ ሆኖኛል። በዚህ አስር አመት ውስጥ አሁን ላይ በትንሹ ከ165 የማያንሱ ሰራተኞች በተሜታፒሴሪ ውስጥ የሥራ እድል ባለቤት ሆነዋል። ግን ስንጀምር ያው አንድ ራሴ ብቻዬን የጀመርኩት በሂደት ሁለት ሶስት ልጆችን ቀጥሬ አብሬ መስራት የጀመርኩበት ሁኔታ ነው የነበረው። ነው አሁን ላይ ኦልሞስት 65 ሰራተኞች በቤተል ተሜ ታፕሲሪ ብራንች፣ በጋዜቦ ብራንች እንዲሁም ደግሞ ትምህርት ተቋም ደግሞ አሁን ላይ ከፍተናል እና ኢትዮጵያ ውስጥ የመጀመሪያው የታፕሲሪ ሙያ ማሰልጠኛ ተቋም የእኛ ተቋም ነው እና ትልቅ ህልም እንደነበረን የሚያሳዩ አነሳስ እና መዳረሻዎች ላይ እንገኛለን። አብዛኛው ሰው እንዳልኩ በልምድ ነው ስራ ውስጥ ያሉ ስለዚህ ሳይንሳዊ የሆነውን የታፒሴሪ ሙያ በሾርት ተርም ወጣቶች ተምረው ወደዘርፍ ቢሰማሩ፣ አንደኛ ከፍተኛ የሆነ የስራ እድል መፍጠር ይችላል። ሁለተኛ ሀገሪቷ፣ ለምሳሌ አንዱን ነገር ብንወስድ፣ ከታፒሴሪ ውስጥ የመኪና የወንበር አልባሳት በሙሉ ከውጭ ይገባል። ስለዚህ እነዚህን አልባሳት ጥሬ ዕቃው እንኳን ቢገባ፣ በሀገር ውስጥ አምርቶ መተካት ይቻላል። ይህ ሀገሪቷን ከከፍተኛ የውጭ ምንዛሬም ጭምር ይታደጋል። ስለዚህ ዘርፉ ትልቅ ሆኖ እያለ በዛ ልክ አስበው የሚንቀሳቀስን ተቋም የለም። ስለዚህ ይሄ ማለት በቃ ቤዚክ የሆነ የግንዛቤ ችግር አለ ብዬ አንደርላይን ከማድረግ ይጀምራል። እዚህ ግንዛቤው መፍጠር ያስፈልጋል። ዘርፉ ያለውን ፋይዳ ምናልባትም እኔ በተረዳውበት መንገድ ለቀሪው ወደ ሙያው መግባት ለሚፈልጉ ሰዎች ማስረዳት አለብኝ፣ ማስገንዘብ አለብኝ። በዚህ መነሻነት ይሄን ሙያ መማር የሚፈልጉ ወጣቶች ወደ ሙያው እንዲቀላቀሉ ለማድረግ ራሱን የቻለ የአምስት ዓመት ስትራቴጂክ ፕላን፣ የማስተማሪያ ካሪኩለም፣ የተለያዩ ሞጅሎች እንዲቀረጹ ነው ያደረግኩት። ይሄን ሳደረግ ደግሞ ምናልባት የኔ ጥረት ብቻ አይደለም። ከመማር ማስተማር ጋር ተያያዥ እውቀት ያላቸውን ባለሙያዎች በማሳተፍ ይሄ ነገር እንዲጠና አድርገናል። ካጠናን በኋላ ለቴክኒክና ሙያ አቀረብን። ቴክኒክና ሙያ ላይ ለማውስጥ ከሁለት ዓመት የማያንስ ጊዜ ተመላልሽበት፣ ሙሉ እውቅና አግኝቻለሁ። በታፕስ በአውቶሞቲቭ አፖሊስትሪ ሾርት ተርም ትሬኒንግ ሙሉ እውቅና አግኝተን ስልጠናውን መስጠት ጀመርን ማለት ነው። ስለዚህ እኔ ሙያውን የማስፋት ሀሳብ አለኝ። ከዚህም በላይ ገና ወደ ግዙፍ ኢንዱስትሪ ይዤው ገባለሁ ብዬ አስባለሁ። ይህን ሙያ ይህን ለማድረግ ግን የሰለጠነ የሰው ኃይል የለም። ስለዚህ ሀሳብህን ለማሳካት ለምታደረገው ጥረት እንቅፋት የሚሆን ነገሮችን በሙሉ እየጠረክ መሄድ ይጠይቃል። ከዚህ ውጭ ዘርፉን አሳድጋለሁ ማለት የሚቻልም የሚሞከርም አይደለም። ስለዚህ ትምህርት ተቋሙ በዚህ ዓላማ መነሻነት ነው የተጀመረው። መርከብ ፍቃድ አባላለሁ። በተመይ መኪና ታፒሴሪ ማሰልጠኛ ተቋም ውስጥ ዲን ነኝ። ግን በተሚ የመኪና ታፒሴሪ ማሰልጠኛ ተቋም ውስጥ እንግዲህ የሚሰጡት ኮርሶች የመኪና የወንበር ታፒሴሪ አለ፣ ምንጣፍ አለ፣ ዳሽቦርድ ስራ አለ፣ ምንጣፍ አለ። እንደዚሁም ደግሞ እነሱን ቆረጣ፣ ዲዛይን እና ገጠማን ጨምሮ እነዚህ ስልጠናዎችን ተጠለም ማለት ነው። ከተጀመረበት ጊዜ ጀምሮ ፍቃድ የማውጣት ሂደት አለ። ተቋሙን የማደራጀት ሂደት ነበረ። ከዛን ጊዜ ጀምሮ ያለው ስራ እንደዚሁም ደግሞ ሰልጣኞችን ተቀብለን ወደ ትምህርት ከማስገባት አኳያ ከዛን ጊዜ ጀምሮ ያለው እንግዲህ ለሁለት ዓመት ያክል ስራ ውስጥ አለን ማለት ነው። እንግዲህ ተሜ ታፒሴሪ በሀገራችን የመጀመሪያው ማሰልጠኛ ተቋም ነው፣ በታፒሴሪ ዘርፍ ማለት ነው። ለሁለት ዓመትም ቆይታ አድርገናል። አሁን ሁለተኛ ዓመታችን ጨርሰን ወደ ሶስተኛ ዓመታችን ጀምረናል። በዚህ ውስጥ ደግሞ ያው የምንሰጣቸው ኮርሶች እንዳሉ ሆኖ ከተለያዩ ከይን ልጆች ጋር እየሰራን ነው። እንዲሁም ደግሞ በማስታወቂያ የሚመጡልን ተማሪዎች አሉ። ከእነሱ ጋርም እየሰራን እንገኛለን ማለት ነው። እንግዲህ እስካሁን በቆይታችን ብዙ ሰልጣኞችን ተቀብለን አሰልጥነን ወደ ስራም አስገብተናል። ከ350 በላይ ተማሪዎችን በአንደኛ በሁለተኛ ዙር እና በሶስተኛ ዙር አሰልጥነን አስመረቀናል። እንደዚሁም ደግሞ በወርክሾፓችን እንግዲህ ቤተል እና ጋዜቦ በሚገኘው ወርክሾፓችን ውስጥ የስታትስ ስርን ፈጥረንላቸዋል። እና አሁንም ያን ያህል ሰርተናል። ዘርፉ አለም ላይ ካለበት ሁኔታ አንፃር እኛ ያለንበት ሁኔታን ስንለካው ስቲል ብዙ የሚቀሩ ብዙ በሀገር ውስጥ ከታፕ ሲሪ አንፃር ልንሰራቸው የሚገቡ ሰፊ የሥራ እድልና የገበያ አማራጮች አሉ። ስለዚህ ከዚ አንጻር ያው ገና ወደፊት የምንሰራው ይበልጣል ብዬ ነው የምገምተው። አሁን ላይ ግን ኦልሞስት አንድ ብቻ ነው እ ሁለት ሶስት ሆነን የጀመርነው ስራ በታፒሴሪ ያለኝ ስራ ድርሻ ያው የስራውን ማኔጅ ማድረግ ከተሜ ጋር የተገናኘ ነው። በአጋጣሚዎች ነው። በዚሁ እዚህ ነበር የጀመረው። አጋጣሚ ቤተል ብራንች ነበር መጀመሪያ ሲሰራ፣ በአጋጣሚ ሲያልፍ ነበር ያገኘኝ እና ለምን አትገባም ዲኮር ነበር በዛ ለምን አትገባም ለምን አትጀምርም። በዛ ነበር ከተሜ ጋር ትውውቃችን። እሺ፣ ስሜ አሚን ታደሰ ይባላል። ስራ ድርሻዬ በተሜ ታፒሴሪ ጋዜቦ ብራንች ስራ አስኪያጅ ነኝ። ወደ ተሜ ታፒሴሪ የመጣሁት የመጣሁት በተመስገን መልካም ፈቃድ እና በተመስገን ግፊት ሲሆን የአንድ አካባቢ ልጆች ነበርን በሰዓቱ ስራ አልነበረኝ ኮርኒስ እና የመሪ መሪ በቆዳ ስፌት ይሰራሉ። እነዚህን ስራዎች ስንሰራ ማክሲመም አንድ መኪና ይህንን ሁሉ ስራዎች ሰርቶ ለመውጣት በአንድ ቀን ውስጥ በአጭር ጊዜ ውስጥ ሰርቶ ማለቅ ይችላል። እነዚህን ነገሮች ስንሰራ ሶስት ስቴፕ ያልፋል። ከእነዚህ ስቴፕ ስቴፖች መካከል መጀመሪያ ቆራጭ ጋር ይሄዳል። ዲዛይን ይወጣለታል። የወንበር ልብሱ፣ የመሬት ምንጣፉ የሚቆርጡ ስቴፕ ስቴፕ የሚሰሩ ልጆች አሉ። እነሱ ጋር ይሄዳል። ከዛ በኋላ በመቀጠል ወደ ስፌት ነው የሚሄደው ስፌት ይጀምራል። ስፌት እንዳለቀ ደግሞ የተሰራው ልብስ መልበስና ወደ ፋይናል አውትፑት ይደርሳል ማለት ነው። ከዛ በኋላ በመቀጠል መኪና ላይ ተገጥሞ ለከስተመሮቻችን እናስረክባለን ማለት ነው። ስሜ ፎዋድ ሃይረድ ይባላል። በተሜት ታፒሴሪ ውስጥ የዲዛይንና የቆረጣ ክፍል ባለሙያ ነ ወደ ተሜት ታፒሴሪ የመጣሁት መጀመሪያ ወደ ትምህርት ተቋሙ ነው የሄድኩት። ሁለተኛ እንትን አለው። ለትምህርት ተቋም አለ። እዛ ነው ማስታወቂያ አዳምጭ ወደ ትምህርት ተቋም ልክ በትምህርት ተቋሙ ለሶስት ወራት ትምህርቶችን ወስጃለሁ። ከዛም አልፎ ፕራክቲካል ልምምድ በቁጥር አንድ ባለው የተኔ ታፒሴሪ እዛ ቆይቻለሁ። ባሳየነው ፐርፎርማንስ አራት ልጆች ሴሌክት ተደርገን ወደ በተሜ ታፒሴሪ ማሰልጠኛ ተቋም አሰልጣኝ ተሜ በአጋጣሚ ቴሌቪዥን ላይ ቀርቦ ሀገሬ ቲቪ ላይ ይመስለኛል። እና ሲያወራ አየሁት፣ ማለት የህይወት ልምዱን ሲያወራ እዛ ላይ አይቼው ነበርና በጣም ገርሞኝ ተደንቄ፣ እና በአጋጣሚ በነገ ሰው ስልክ ይደወልልኛል። እኔ ደግሞ ስራ እየፈለኩ ነበረ። ህብረተሰ ተሜት ታፒሴሪ የሚባል አየር ጤና አካባቢ ስራ ነበርና መጥተብ እናወራ ይሉኛል። እና ወደዚህ መጥቼ አፕ ላይ ያደረግኩኝ ወደዚህ ተቀላቀልኩኝ ማለት ነው። እና የሚገርም አጋጣሚ ነበር። የትምህርትና ስልጠና እንትን ይሰራሉ አንድ ላይና እዛ ላይ ይህንን እድል አገኘው እና ወደ ትምህርት ስልጠና ቦታ ገባው ሰው ያንን ትምህርት ተምሬ አፓረንት ዚወጥቼ ባሳየውት ጥሩ የስራ እንትን ችሎታ እዚሁ ተቀጥሬ ለመስራት እድሉን አግኝቻለው ማለት ነው። በነገራችን ላይ አሁን ከምለው ነገር አንጻር ከፍተኛ ውጤትም ደግሞ አግኝተንበታል። ለምሳሌ በተሜታፕሲ ውስጥ ከሚገኙ 165 ሰራተኞች ውስጥ ኦልሞስት ወደ 132 ምናምን ገደማ የሚሆነው ሰራተኛ የትምህርት ተቋማችን ውጤት። ትሬኒንጉ ከጀመረ ሁለት ዓመት ሆነ። በሁለት ዓመት ውስጥ የራሳችንን የሰው ኃይል ፍላጎት በበቂ መጠን ማርካት ችለናል። ስለዚህ የተነሳንበት ዓላማ ኦልሞስት በትምህርት ተቋሙ መከፈት ደግሞ እየተሳካ ነው ያለው። ስለዚህ በጣም በዲሲፕሊን የታነጹ ከሱስና ከተለያየ አልባሌ ባህሪ ነፃ የሆኑ ድንጋይ ላይ ተቀምጠው ላይፋቸውን በጣም ዲስትሮይ ያደረጉ መስራት የሚችሉ እጆች የባከኑ ወጣቶችን ጭምር በእኛ በጎ ፈቃደኝነት በነፃም የተወሰኑ ተማሪዎችን የተወሰኑ ተማሪዎችን ደግሞ ከፍለው እንዲማሩ በማድረግ በጣም የባከነ አምሮና ስነ ልቦና የነበራቸው ልጆችን ወደ መስመር በማስገባት የሙያው ባለቤት እንዲሆኑ አምራች እንዲሆኑ ሰርተው መብላት እንዲችሉ ትዳር እንዲኖራቸው ገቢ እንዲኖራቸው በማድረግ የምርም እኔ በግሌ ከፍተኛ ውጤት አይቼበታለሁ። ፍሬዘር አባይ ይባላሉ። የምሰራው ተሜ ታፒሴሪ ነው። የምሰራው የስራ ድርሼ ደግሞ የሚመጡትን የመኪና ወንበሮች ሙሉ መኪና ፍታቶ ወደ ውስጥ የማስረከብ ስራ ነው የምሰራው። ታሜ ታፒሴሪ ልገባበት የተቻልኩበት ምክንያት አጋጣሚ ታሜ እዚህ እኛ ሰፈራችን ላይ እዚህ ስራ ቦታ ሲከፍት ሰፈራችን ላይ እና በዛ አጋጣሚ ስራ እድል አግኝቼ ነው ወደዚህ የገባሁት። እኔ የምሰራበት የስራ ድርሻ ብዙም ከበፊት ከስራዬ ጋር ብዙም የገራጅ ስለሆነ የተነካካ ስለሆነ ለእኔ ብዙም እንትን አይደለም። ከሥራዬ ጋር ከበፊት ሥራዬ ጋር የተገናኘ ስለሆነ ብዙም ለኔ የሚከብድም አይደለም እና አሁን እኔ ጋር ያሉ የሚሰሩችን ብታያቸው የምሬ ነው። ምናልባትም አንዳንዱ ትናንትና ድንጋይ ላይ ቁጭ ሴት ሲላከፍ የነበረ፣ ጫት ሲቅም የነበረ፣ ሐሺ ሲያጭስ የነበረ ዞር ስትል ደግሞ ማጅራትን የሚመታ የነበሩ ልጆችን ጭምር መልምለን ትሬኒንጉ እንዲወስድ በማድረግ ማድረግ ትራክ ውስጥ ገብተዋል እና ያለንን የባለሙያ ፍላጎት ያሟላ ነው። በጣም ብኩን ከሆነው ትውልድ ውስጥም ጭምር ነው የስራ ድል ባለቤት እንዲሆኑ ያደረግ ነው እና ከዚህ አንጻር ማህበራዊ ኃላፊነታችንንም በአግባቡ እየተወጣ እንዳለን ይሰማኛል ማለት ነው። እና የሆነው ከትምህርት ተቋሙ አንፃር ያለው ነገር ይሄ ነው። የአብ ስራ ነጋሽ ይባላል። የመጣሁት ከኤስ ኤስ ድርጅት ነው። ኤስ ኤስ ድርጅት ነው ስለ ታፒሴሪ የተወሰነ ሂንት የሰጠኝ እና ስሰማው በጣም አሪፍ ነገር እንዳለው ሰማሁ እና ለምስገባ ጋር ወደ ተሜታ ታፒሴሪ መጣ። ወደዚህ ስመጣ ገና ከለምስገባ ስመጣ ጀምሮ ነው አቀባበላቸው ነው እቺ የተመቹኝ። ያው ከዛ ወደ ቴዎሪም ስንገባ በጣም አሪፍ የሆነ የትምህርት አሰጣጥ ነበረ። ያ ወደ ፕራክቲስም ስንገባ በጣም አሪፍ የሆነ ኤክስፒሪንስ አግኝቼበታለሁ እና አሪፍ ናቸው ቸው ደስ ይላል። መምህራኖቹም ደስ የሚሉ ናቸው፣ እስታፍም ደስ ይላል። እሺ፣ ስሜ ምስጋና ነው። ወደ ታፒስትሪ የመጣሁበት ምክንያት መጀመሪያ ዳር ድሪምስ ላይ ሙሉ ታሪኩ ምናምን፣ ዳር ድሪምስ ላይ ሲያቀ በቃ በስኩረት ኩጭ ብዬ ምናምን መነፍ ኩጭ እና በቃ ያለው ሁኔታ በጣም ስለሳበኝ ይህን ሰማ በቃ እኔ መስራት አለብኝ ማን ብዬ መስልኩኝ ማለት ነው። የመማር ማስተማሩ ሂደት በጣም ጥሩ ነው። መጀመሪያ ሊስ ሲመጣ ማለት በጣም ከባድ መስሎኝ ነበር እና ስም ጀምረው ማለት ነው በጣም ቀላል እንደሆነ የተረዳሁት ደግሞ አሪፍ ነው። የው ማር ማስተማሪ ሂደት በጣም ቆንጆ ነው። ከወንዶች ጋር እየተጓባን የሚገባን ነገር በስነ ስርዓት እየጠየቅን የምናገኝበት መንገድ አለና እና የው ማር ማስተማሪ ሂደቱ በጣም ቆንጆ ነው። ደስ ይላል። ቆንጆ ነው። የኛ አንዱ ትልቁ ልዩነት በምናስተምረውና በምናሰለጥነው የሰው ኃይል ነው የምንሰራው። ትሬኒንጋችን ኤቲክስን ጭምር ያካትታል፣ ስነ ምግባርን ጭምር ያካትታል፣ የባህሪ ለውጥን ጭምር ያካትታል። ስለዚህ በዚህ መልኩ በምንመለምለው የሰው ኃይል ስለምንሰራ ምናልባት የሰው ኃይላችንን ያው ትጎበኝታላችሁ ብዬ አስባለሁ። በጣም ከፍተኛ መግባባት ያለው ከፍተኛ የስራ ፍቅር ያለው ደከመኝ የማይል ሰለቸኝ የማይል ሞር በመስራት ሞር ለማግኘት የሚጥር የሰው ኃይል ገንብተናል። በዚህ መልኩም እንግዲህ ሞርኒንግ ከጠዋቱ አንድ ሰዓት በጋዜቦው በቤተል ብራንችም እስከ ምሽቱ ሁለት ሰዓት ድረስ የስራ ሰዓታችን አራዝመን የደንበኞቻችንን ፍላጎት እያሟላን ነው የምንገኘው። ይህን እንግዲህ ምናልባት በተግባር በከተማ ውስጥ የታፕሴሪ ሙያ በጥቂቶች እጅ ውስጥ ለረጅም ዓመታት የቆየ ነው። ለረጅም ዓመታት ወይ ሁለት ሰው ወይ ሶስት ሰው ነው መጥራት የምትችለው አዲስ አበባ ላይ ማለት ነው ታፕሴሪ ሲባል። ስለዚህ ይሄ ደግሞ ለሙያው መስፋፋት የተሰሩ ስራዎች በጣም ደካማ መሆናቸውን ያሳያል። ከነዚህ ረጅም ዓመት ከሰሩ ሰዎች በኋላ መተ ደግሞ ወደፊት ፍሮንት አውት ለማድረግ ያለ እድል በጣም ስትሮንግ የሆነ ስራ ይጠይቃል። ስለዚህ ያንን ስራ በመስራት መልካም ስም ለመገንባት የምንናገረውን በተግባር ሰርቶ ለማሳየት ከፍተኛ ጥረት አድርገናል ብዬ አስባለሁ። ና አንዱ ቻሌንጅ መልካም ስም እዚህ ሙያ ውስጥ ገንብቶ ገበያ ውስጥ መግባት ነበር። ስለዚህ ይሄንን አድርገነዋል። አሁን ተመራጭ እየሆንን እንዳለን እና ከፊት ካሉት ውስጥ እንደምንመደብ ብዙ አልጠራጠርም። ሁለተኛው ቻሌንጅ እንግዲህ የነበረው በተለይ በቅርቡ ባለፉት አምስት ወራት ገደማ ያጋጠመን ትልቅ የንብረት ውድመት ነበር። እሳት አደጋ ተከስቶ ነበር በተሜታ ቤቶቹን የያዛቸው ይሄ በጣም ቀላል ፈተና አልነበረም። ብዙ ንብረት ያጣንበት፣ ብዙ ጥሬ እቃዎቻችን ዳሜጅ የሆኑበት፣ ኢቨን ደግሞ የደንበኞቻችን ሁለት ተሽከርካሪዎችም የተቃጠሉበት ሁኔታ ተፈጥሯል። ይሄ እንግዲህ ብዙ ሰርተን የገነባነውን ነገር ይዞብን ሄደዋል። እሳት እንግዲህ አይመርጥም። ሌባ ቢሆን ይባላል አንዳንዴ የተወሰነ ነገር አንስቶ የቻለውን የተረፈውን ጥሎ ሄዳል ይባላል። እና በእሳት እንዲህ አይነት ነገር የለም። አልሞስት ሃንድረድ ፐርሰንት ነው ዳሜጅ ያጋጠመን እና የጋዜቦ ብራንቻችን ሙሉ በሙሉ ተቃጥሏል ብራንቹ በተከፈተ በአንድ ዓመት ነው የተቃጠለው። እና ይህ ስራውን ለማስፋት ከፍተኛ ካፒታላችንን አሟጥጠን ኢንቨስት ያደረግንበት በአመቱ ደግሞ አሟጠን መተካት የሚገቡን ነገሮች ተክተንም ማትረፍ የሚገምን ማትረፍበት ጊዜና ወቅት ላይ ነበርን፣ ግን የእጃችንን ነው ጠርጎ ይዘው ሄደውእና ያንዱ ትልቅ ከባድ ፈተና ነበረ። ችግሩ ግን እንዳልኩ ነው፣ ሰምቲንግ ሲያጋጥም ችግር ላይ ቆሞ ማላዘን የትም አያደርስም እና ችግር ያጋጥማል። ምናልባት ችግሩ ላይ ቆመህ ደግሞ መፍትሄን ማበጀት ደግሞ የአንተ ኃላፊነት ነው የሚሆነው ስለዚህ ተስፋ ሳንቆርጥ የጠፋው ነገር ላይ ብዙ ሳናተኩር እንዴት ነው ከዚህ በኋላ ሰርቫይቭ ወደ ስራ መግባት ያለብን የሚለው ነገር ላይ በጣም በመስራታችን፣ የጋዜቦ ብራንድ እንግዲህ እንዳልኩ ነው ሙሉ በሙሉ ዳሜጅ ቢሆንም በሰባት ቀን ውስጥ ወደ ስራ ተመልሰን ደንበኞቻችንንም በድጋሚ ሰብስበን ወደ ተግባር የገባንበት ሁኔታ ነው ያለው። እና ትልቁ ፈተና እሱ ነበረ፣ እንግዲህ አልፈነዋል ማለት ነው። እንግዲህ የታፒሴሪ ሙያን ወደ ሀገራችን በደንብ ለማስፋፋት በተለይ በክልል ከተሞችም ስራው በደንብ እንዲሰራ ለማድረግ ብዙዎች የሙያ ባለቤት እንዲሆኑ ትምህርት ተቋም እስከ መክፈት የሄድነው ርቀት ቀላል አይደለም። ስለዚህ ይህ ብቻ አይደለም፣ በርካታ በጎዳና የወደቁ በሴተኛ አዳሪነት ሕይወት ውስጥ ያሉ ሰዎችን ጭምር ሰብስበን ይሄኛን ሙያ እንዲማሩ እንፈልጋለን። ይህንም በነፃ ማድረግ ፍላጎት ጭምር አለ በእኛ ተቋም ደረጃ ግን ደግሞ ሶልቭ መደረግ የሚገባው ነገር አለ እዚህ ውስጥ ይህን ነገር ማድረግና መስራት የምንችልበት ከተማ አስተዳደሩ የመስሪያ ቦታ ድጋፍ ቢያደርግልን እኛም ያለ ማድረግ የምንፈልገውና ልንወጣ የሚገባን ማህበራዊ ኃላፊነት አለ ብዬ አምናለሁ። ስለዚህ ከዚህ አንጻር እንግዲህ የአዲስ አበባ ከተማ አስተዳደር ተሜ ታፒሴሪ ያለብንን የመስሪያ ቦታ ችግር ኢቭን የማስተማሪያ ቦታ ችግር በመፍታት እንዲያግዘን ነው የምንጠብቀው። ለዚህ የሚያቀርባቸው ጥያቄዎች አሉ። ጥያቄዎቻችን ምላሽ ካገኙ ደግሞ ኔክስት ታይም በርካቶች ወደ ሙያው እንዲገቡ፣ እንዲማሩ፣ እንዲሰለጥኑ በዘርፉም ባላቸው አቅም እንዲሰማሩ በማድረግ እኛ መደገፍ እንፈልጋለን እና ይህን ኃላፊነት ከፊት ሆነን ለመወጣት ትንሽ ማነቁ የሆነ የመስሪያ ቦታ ችግር። ስለዚህ ይህ ችግር ከተፈታ ሌላው ጉዳይ ላይ የእኛም ማህበራዊ ተሳትፎ ከፍ የሚልበትን ሁኔታ እንፈጥራለን። ከውጭ የሚገቡ ፕሮዳክቶችንም በቀላሉ አገር ውስጥ እንተካለን ከታፒሴሪ ዘርፍ አንጻር የሚል ነገር ለመግለጽ ነው። ምናልባት ቅድም ሳላነሱ ያለፍኩት ትምህርት ተቋሙን ስንከፍተው የነበረው ቻሌንጅ ትንሽ አልነበረም። የመጀመሪያው እንግዲህ አስጠንተን ነው የቀረብ ነው ዘርፉ በኢንስቲሽን ደረጃ ተቋቁሞ ስልጠና መስጠት የሚቻልበት ማስተማር የሚቻልበት ዘርፍ ነው ብለን አምነን የቀረብ ነው እና እና ያን ጊዜ ስንቀርብ ይህን ዘርፍ አናውቀውም የሚል ነገር ነበር። አናውቀውም ይሄን ዘርፍ ስለዚህ ምን ብለን ነው ፍቃድ የምንሰጣችሁ የሚል ከአሰራር አንጻር ራሱ የሚገድብ ነገር ገጥሞን ነበር። እና እንግዲህ ቀላል ሙግት አደለም የሚያደረግ ነው፣ ሀሳባችንን በማስረዳትና ሁኔታውን በማስገንዘብ ረገድ ይህን ነው እርቀት ከፍተኛ ነው የነበረው። ፋይናሊም ከብዙ ምልልስ በኋላ አዲስ አበባ ቴክኒክና ሙያ ተቋማትን የሚመለከተው መስሪያ ቤት ሙሉ ቅና ሰጥተዋል፣ በታፒሴሪ ሙያ እንድናስተምር እንድናሰለጥን ማለት ነው። ስለዚህ በዚህ መልኩ ወደ ስራ የገባ ነው። ቻሌንጅ ይኖራል፣ ቢዝነሱ ላይ ያለን ቻሌንጅ አለ። ኔክስት ታይም ደግሞ እንስቴሽን ደግሞ መሰረተን እናስተምር ስንል ቻሌንጅ አለ እና ብቻ በየደረጃው አንዳንድ ፈተናዎች እያደጉ ነው የሚሄዱትና የአንተም ደግሞ ፈተናዎችን የመቋቋምና መፍትሄ የማበጀት አቅም ጎን ለጎን እያደገ መሄድ ይኖርበታል ብዬ አምናለሁ። እና በእኛ በኩል እንግዲህ ይህን ርቀት ጀምረነዋል። ይህን ይመስላል። ሰሚ ማለት ያው እንግዲህ ለእኔ ያው አባቢ አባት አባቴ ነው ብለን ብናስብ፣ የስራ ቦቴ ደግሞ ህይወቴን የጀመርኩበት ያው እዚህ ከገባው በኋላ የልጅ አባቶኛሉ ባለ ትዳሮኛል ብዙ ህይወትን አይቼበታል። ተሜ ማለት ለእኔ ወንድሜም አባቴ ነው። ተሜና በአንድ ቃል መግለጽ እንኳ ይከብዳል። ግን አርዓያ መሆን የሚችል አይነት ሰው ነው ለሁላችንም ማለት ነው። ለእኔ ብቻ ሳይሆን ለሌሎችም ሌላ ዘርፍ ላይ ላሉ ሰዎችም አርዓያ መሆን የሚችል ሰው ነው። ምሳሌ አድርገን እንተን ማለትም ለምሳሌ ምን ቁጥሩ አይነሳው ተሜም ታሜ ባንድ ቃል ሲገልጸው ለእኔ ጀግና ነው። ተሜ ለእኔ ብርቱ ሰው ብርቱ ሰው ነው አለው ተሜ ለእኔ ትምህርት ቤት ነው ብዬ ነው አስቦ ያለፈበት ነገር ያለፈበት ህይወት ለሌሎች ወጣቶች ትምህርት የሚሆን ነገር። ስለዚህ በራሱ ትምህርት ቤት ነው። ተሜ ወጣቶችን የማነቃቃት የማስተማር ከህይወት ልምዱ የማሳደግ አቅም አለው። በአጠቃላይ ታሜ ትምህርት ቤት ነው ብለን እንለፍ። ታሜ ማለት ለኔ እንግዲህ እድል ሰጪ ነው፣ ሰዎችን የሚያምን እድል የሚሰጥ ነው። ተሜ ለኔ እንደዛ ነው።